የኢሚግሬሽን እና ዜግነት አገልግሎት ለአዲስ አበባ አስቸኳይ ፓስፖርት አመልካቾች ባሰራጨው መልእክት የአስቸኳይ ፓስፖርት ኦንላይን ሲስተም የተወሰነ ማሻሻያ ተደርጎበት ስራ መጀመሩን ገልጿል። ከስድስት ግንቦት 2017 ዓ ም ጀምሮ ሁሉም አመልካች በኦንላይን በማመልከት በቀጠሮ ቀኑ ብቻ ወደ ተቋሙ መሄድ መስተናገድ እንደሚችል አሳውቋል። በኦንላይን መሙላት ያልቻሉ አስቸኳይ ጉዳይ ያላቸው አመልካቾች በአካል መጥተው መስተናገድ እንደሚችሉ ገልጿል። በተጨማሪ አገልግሎቱ ከስድስት ግንቦት ሁለት ሺ አስራ ሰባት ዓመተ ምህረት ጀምሮ መደበኛ የፓስፖርት አገልግሎት ከጠዋቱ አስራ ሁለት ሰዓት እስከ ስምንት ሰዓት ድረስ፣ የአስቸኳይ ፓስፖርት አገልግሎት ደግሞ ከዘጠኝ ሰዓት እስከ ምሽቱ አራት ሰዓት በሁለት ፈረቃ እንሰጣለን። በቀጠሮ ቀናችሁ በፕሮግራሙ መሰረት ወደ ተቋማችን በመምጣት ተስተናገዱ ብሏል። ከቀጠሮ ቀን ውጭ በተቋሙ አካባቢ መቆምም ሆነ አላስፈላጊ እንቅስቃሴ ማድረግ በጥብቅ የተከለከለ ነው ሲልም አሳስቧል። አዲስ የፓስፖርት መረጃ ሲኖር በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በውጭ ሀገርና በሀገር ውስጥ የሚኖሩ ኢትዮጵያውያን ጋር በፍቅር ጓደኝነት ለመተዋወቅ የምትፈልጉ በሙሉ የምስራች ይዘናል፣ አፍላ ዴቲንግ አፍላዴቲንግ የስልክ አፕ ሲሆን አፑን በቀላሉ በመጠቀም መተዋወቅ ትችላላችሁ።